ብዋሎ አላት። ምኑ ምኑ ነው የዘገየብህ? አለችው ሁለተኛ ይሄን ነገር ስታነሳ ማስማት አልፈልግም። እና ምን ልበል ንገርኝ እስኪ፣ ለዚህ ምክንያት ነው በይኝና ደስ ይበለኝ እስኪ። እንዴ ከመቼ ጀምሮ ነው ደግሞ እንደዚህ ተስፋ የቆረጥከው? የፍቅር ሰው እንዳልሆንኩ ሲገባኝ አላት። ላሁም ማለት ነው እና ደግመህ እንደዚህ ስትል እንዳልሰማ አንተን የሚጠላማናለ አለችው። እሱን መወደድ እኔ አልፈልጉም። ከአንዴም ሁለቴ ልቤን ሰጥቼ ተጎድቻለሁኝ። ስለዚህ ያኔ መጎዳት ለእኔ ምንም አይሰራልኝ። እኔ አልጠላህም። እኔ ወድሃለሁ። በቃሽ ምሩ ከዚህ በኋላ ምንም አይነት ስበብ አልፈልግም። እኔ አንቺ መሆኑ እኔ አንቺ መሆን ካልቻልኩኝ መራቅ ወስኛለሁ እያላት ነው ማለት ነው። ለዛ ነው ከሰፈር ራቅ ብዬ ተከራይቼ የምኖር ያለሁት እያለ ነው። እኔን ስተወኝ ኬራንም አብሮ አደግንም ልትርቀው ነው። ችግር የለውም፣ በውጭ አገኘዋለሁ። ግን በቃ ከዚህ በኋላ አንቺን መርሳትና የራሴን ህይወት መኖር ነው የምፈልገው። ይሄ ቀን የሚመጣ አልመሰለኝም ነበረ አለችው። ምሩ እና ምን ላድርግ? ምሩ እና ምን ልሆን? ዝም ማለት መሳቂና አቴ ውስጥ እኮ በጣም እየተጎዳ ነው ያለው። እና እንደዚህ በድንገት ነው የምትለየኝ ማለት ነው አለችው። ምሩ እና አበባ ምናምን ይዤልሽ ልምጣ ወይ ወይስ መንገድ ማዘጋት ነበረብኝ ወይ? እየቀለልሁ እኮ አይደለም ምሩ። እኔም እንደዛ እንዲሆን በጣም እንደዛ እንዳይሆን በጣም እየጣርኩኝ ነበረ እያለ ነው ናሁም። እንግዲህ ናሁም እና ደግሞ ምሮ እንደ ኪሩቤልና እንደ ጽናት እንግዲህ ሊጣሉ ነው መሰለኝ። እና ግን በጣም አቃታይ፣ ከአቅሜ በላይ ሆነብኝ። ከአንቺ ጋር ሁኜ አንቺ እንደ ሩቅ ሰው ማየት፣ እያፈቀርኩሽ አለመፈቀር ጎዳኝ። በጣም ከባድ የሚሆን በጣም ከባድ ስሜት አለው። ምን እንደምልህ አላውቅም፣ ግን መለየቱን ሳያስበው ፈራሁ አለች። እና እኔ እኮ ምርጫሽን እያከበርሁልሽ ነው ያለሁት አላት። ቆይ አትወጅኝም አለ ማለት ነው? ምን አይነት ጥያቄ ነው ምሮ። አታፈቅሪኝም ወይ? ቀጥ ያለ መልስ ነው ምፈልገው። አላቅምና ሁሜ አለች። እንደዛ ከሆንማ በጣም ጥሩ አለ። ናሆሜ አለች አቤት፣ ምን አለ። በጣም አፈቅረሃለሁ አለችው። የምርሽን ነው አለ ታፈቅርኛለሽ አለ። አቀፈችው፣ ተቃቀፉ የስ የስ አለ። ርቆ መሄድ አስቦ ነበር ያው ምሮ፣ አታፈቅረኝም ብሎ እሷ ግን ታፈቅረዋለይ እና በጣም ደስ አለው መልሶ አቀፋት ማለት ነው። በነገራችን ላይ ጽናትና ኪሩቤልም እንደዚህ እንዲሆን እፈልጋለሁ እና በጣም ደስ የሚለው ያው ሲጣሉ እንጂ ሲፋቀሩ ደስ ይላል። በጣም ደስ አለው ልብ ሁሉ መታ ማለት ነው። ይሄን አሁን ምሮን በጣም ደስ ብሎታል። ያው እሱ ምርቄ ተከራይቼ ሊል እያለ ነበር አረህን ጠረጴዛው ደዛለ ፍላርግ እና ፋት እያለ ነው። እርቆ ማሄድ አስቦ ነበረ ግን ያው አሁን ዛሬ ደስታው ነው ማለት ነው። እንግዲህ ያው ምሮና ነው አሁን ፍቅራቸውን እየገለጹ ነው፣ በሚዲያ እየዘለሉ ነው። ሊያዝ ላት ሁሉ ተነስተዋል ማለት ነው። አሁን በጣም ደስ ብሎታል፣ በጣም ደስ ብሎታል እና በጣም ደስ ይላል። በእውነት ይዟት የእሽክትር እየዞረ ነው እና ደስ ይላል፣ ደስ ይላል። በነገራችን ላይ ምሮናን አሁን በጣም ነው የሚመችኝ፣ እንዲሁም ኪሩቤልና ጽናትዬ ማለት ነው። ጽናትዬ በጣም ታሳዝናለኝ ሁልጊዜ እንደተከፋች ሁልጊዜ እንደተጎዳች ነው እና ደስ ሲላ ግን በጣም ደስ ይለኛንና እና አሁን ደግሞ ያው በኪሩቤል አባት ምክንያት እንግዲህ እንዲራራቁ አድርጓን። የክሩቤል አባት ጽናትንና ኪሩቤልን ማለት ነው። ያው አሁን የመጣቸዋን እንግዲህ ሀሴትን እንዲያገባ ፈልጓን አባትየው። አሁን ደግሞ ጽናትና ጽናትና ኪሩቤል አብረው ቁጭ ብሏን ቴሌቻውን ይባላል እያሉ እንትን እያሉ ነው ማለት ነው። እያለ ነው ኪሩቤል ማለት ነው። ቆይ ሲት ወጣ አላየሻትም? የት ሄደች ይባላል። እኔ ራሴን አሞኝ ተኝቼ ነበረ እያለች ነው ጽናት እና አሁን እንዴት ነሽ እያላት ነው ኪሩቤል ማለት ነው። ደህና ነኝ እያለች ነው። ስልክ እየደወለች ነው። ልጠይቅ ነው መሰለኝ። ምንም ስልክ አታነሳም ማለት አይ፣ አይሰራም እና የት ሄደች ይባላል እያለ ኪሩቤል። እስኪ ባለችበት ይጠብቃት ወይ ለላሁ ምን ነገረው እንዴ? እሱን እያወቅሹ እሱንም የባሰ ማስጨነቅ ነው የሚሆነው። እሱ እኮ አለሙን እየቀጨ ነው ከምሮ ጋ እነሱ አላወቁ ወይ ተጣልታ ይሆን እንዲህ እያለ ነ እነሱ እኮ አላወቁም እንጂ ከአዲሱ እንግዳ ጋር ችግር አለባቸውና ና እንግዲህ ለዛን ተጣልታ ይሆን እንዲህ ወይም አክስቷ ጋ ሄዳ ይሆን እንዲህ እያለ ሰው ያስባል እኮ ሰዓት ነግረን አለች ጽናት ይሆና እና ያልኩሽ እኮ እርግጠኛ ሆኛ አይደለም አለ ኪሩቤል ማለት ነው። ያው ተጨንቀዋል ማለት ነው። አዲሷ እንግዳ እንግዲህ ከዛ ልጅ ጋር እንትን በማለቷ ያው ባላቸው ነገር ያው ከቤት ወታላይና ጽናትና ቲሩቤል እየተጨነቁ ነው፣ ምሮና ናሁም ደግሞ አለማቸውን እየቀጩ ነው ማለት ነው። እና ቤተሰቦች እ በጣም ደስ የሚል ተከታታይ ድራማ ነው በነገራችን ላይ ይቀጥለ የምትሉ በጣም ደስ ይላል። እኔ በጣም ነው የወደድኩት። እና ሁላችሁም ታዲያ ላይክ ሸር፣ ሰብስክራይብ እያደረጋቸው አበረታቱኝ። እናሁም እና ምሮ ያው ሲዝናን ቆይተው አሁን ገብተው ቤታቸው ተኝተዋን ማለት ነው። ምሮ እንቅልፏን እንትን እያለች ነው። እና ቤተሰቦች በጣም ደስ የሚል ድራማ ነው። ሁላችሁም ላይክ ሸር፣ ሰብስክራይብ በማድረግ አበረታቱኝ። የምወዳችሁና የማከብራችሁ የኔ ቅመሞች ሁላችሁም ላይክ ሸር አድርጉ እስካሁን ድረስ